በጋዛ ከተማ በሐማስ ጸጥታ ኃይሎችና በጎሳ ታጣቂዎች መካከል በተካሄደ የከፋ ውጊያ 27 ሰዎች መገደላቸው ተነገረ። የእስራኤል ጦር ከጋዛ መውጣት መጀመሩን ተከትሎ የሐማስ ተዋጊዎችና ዳግሙሽ የተባለ ጎሳ ታጣቂዎች መካከል ከትላንት ቅዳሜ ጀምሮ የከፋ ውጊያም እየተካሄደ መሆኑ ይነገራል። በዚሁ ተባብሶ በቀጠለው ግጭት 19 የዳግሙሽ ጎሳ አባላት፣ ስምንት የሐማስ ተዋጊዎች መገደላቸው ታውቋል። ውጊያው የተቀሰቀሰው በደቡብ ጋዛ ከ300 በላይ የሐማስ ተዋጊዎች የዳግሙሾች መኖሪያን በመውረራቸው መሆኑን የአይንማኞች ገልጸዋል። አሁን ህዝብ እየሸሸ ያለው ከእስራኤል ሳይሆን ከራሱ ሰዎች ጥቃት ነው ብሏል አንድ የአካባቢው ነዋሪ። የዳግሙሽ ጎሳ በጋዛ ታዋቂና ከሐማስ ጋር የረጅም ጊዜ የሻከረ ግንኙነት እንዳለው ይነገራል። የሐማስ ባለስልጣናት በጋዛም ጸጥታና ሥርዓት ዳግም የማስከበር እንቅስቃሴ መጀመራቸውንና ማንኛውንም ሕገወጥ የትጥቅ እንቅስቃሴ እንደማይታገሱ ማስጠንቀቂያም አውጥተዋል። ይህ በእንዲህ እንዳለ እስራኤል ታጋቾችንና ታላቅ እንግዳዋን የአሜሪካ ፕሬዝዳንት ዶናልድ ትራምፕን ለመቀበል ሽር ጉድ እያለች ነው። ሀያ በሕይወት ያሉ ታጋቾች ነገ ባለም አቀፍ ቀይ መስቀል በኩል ለእስራኤል ተላልፈው ሲሰጡ በምትኩ እስራኤል ሁለት ሺህ ገደማ የፍልስጤማውያን እስረኞችን ትለቃለች ተብሎ ይጠበቃል። ታጋቾችን ለመቀበል በቴል አቪቭ ቤተሰብ ወዳጆችና ደጋፊዎች ከወዲሁ መሰብሰብ የጀመሩ ሲሆን፣ በዋና ዋና አደባባይ የፕሬዝዳንት ትራምፕ ፎቶግራፎች መለጠፋቸው ታውቋል። ፍልስጤማውያንም የታሰሩ ቤተሰብ ወዳጆቻቸውን ለመቀበል ተዘጋጅተዋል። የአሜሪካው መሪ ነገ ጠዋት እስራኤል ይገባሉ ተብሎ ሲጠበቅ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከተነጋገሩ በኋላ በቀጥታም ወደ ግብፅ እንደሚበሩ ታውቋል። የሃያ ሀገራት መሪዎች በሚሳተፉበት የጋዛ ጉባኤ ላይ ለመገኘት በጋዛ ወቅታዊ ሁኔታ ላይ በሚነጋገረውና በግብፅ ሻርሜል ሼክ በሚካሄደው ጉባኤ የብሪታንያ ጠቅላይ ሚኒስትር ኪር ስታርመርና የፈረንሳይ ፕሬዚዳንት ኢማንኤል ማክሮን ከሚሳተፉት መሪዎች መካከል ናቸው። ኢራን የግብዣ ወረቀት የደረሳት ቢሆንም በጉባኤው እንደማትሳተፍ አስታውቃለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማምሻውን በሰጡት መግለጫ ደግሞ የታጋች ቤተሰቦችን ለበርካታ ጊዜ መጎብኘታቸውንና ትልቅ ናፍቆትና ሰቀቀን ላይ መሆናቸውን እንደተረዱ ገልጸዋል። ሕዝቡ ከጎናቸው ስለነበር አመስግነው፣ ነገ የአዲስ መንገድ መጀመሪያ ነው፣ በጋራም ድል ማድረጋችንን እንቀጥላለን፣ የታጋቾች መለቀቅ ታሪካዊ ክስተት ነው ብለዋል። በሌላ ዜናም የብሪታንያ የቀድሞ ጠቅላይ ሚኒስትር ቶኒ ብሌር በጋዛ መጻዊ ክንውን ላይ ከፍልስጤን ባለሥልጣን ምክትል ፕሬዝዳንት ጋር መነጋገራቸው ታውቋል። በውይይቱ ሁለቱም ወገኖች ጋዛን መልሶ ለመገንባት በሚደረገው እንቅስቃሴ የበኩላቸውን ለመወጣት ዝግጁ መሆናቸውን ገልጸዋል። ቶኒ ብሌየር በትራምፕ የሰላም ዕቅድ ጋዛን በቀጣይ በጊዜያዊነት የሚያስተዳድረውን ቡድን ይመራሉ። የሐማስ ባለሥልጣናት ቶኒ ብሌየር በኢራቅ ጦርነት በነበራቸው ሚና ወቀሳ በማሰማት በጋዛ ቀጣይ ሂደት ሚና ሊኖራቸው አይገባም ይላሉ። በሌላ በኩል ቶኒ ብሌየር በ2003 አሜሪካ መራሹ ኃይል ኢራቅን በወረረበት ጊዜ የአረቡን ዓለም ከፋፍለዋል በሚል ሲተቹ ቆይተዋል። የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ አሜሪካ ሠራሹን ቶም ሃክ ረጅም ርቀት ሚሳኤል የሩሲያን ወታደራዊ ኢላማ ለመምታት ብቻም እንደሚጠቀሙበት ገለጹ። ሩሲያም ቶም ሃክ ረጅም ርቀት ሚሳኤል ለዩክሬን እንዳይሰጡ ምዕራባውያንን ማስጠንቀቋን ተከትሎ ነው የዜሌንስኪ አስተያየት በፋክስ ኒውስ ዛሬም አየር ላይ የዋለው ተብሏል። ዘሌንስኪ ከትራምፕ ጋር ገንቢ ውይይት ማድረጋቸውንና የዩክሬንን አየር መከላከያ ለማጠናከር በሚያስችሉ መንገዶች ላይ ትኩረት መስጠታቸውን አመልክተዋል። በተለይ 2500 ኪሎ ሜትር የሚወነጨፈውን ቶምሃክ ሚሳኤል ለዩክሬን ለመስጠት ትራምፕ ማቀዳቸውን ከገለጹ ወዲህ የሩሲያ ባለስልጣናት ተከታታይ የማስጠንቀቂያ መግለጫም እያወጡ ናቸው። አሜሪካ ግን ሚሳኤሉን የሩሲያን ወታደራዊ አቅም ለማዳከም ብቻም ለዩክሬን እንደምትሰጥ ስታስታውቅ ዘሌንስኪም ይህንኑ የአሜሪካንን ሐሳብ የሚያጠናክር አስተያየት ሰጥተዋል። ሚሳኤሉ የሩሲያ ዋና ከተማ ሞስኮን ጭምር የመምታት አቅም ያለው መሆኑ ዩክሬን ሰላማዊ ኢላማዎችን ለማጥቃት ትጠቀምበታለች በማለት የክሬምሊን ባለስልጣናት ስጋታቸውን ገልጸዋል። ሆኖም ፕሬዝዳንት ትራምፕም ሆኑ የምዕራብ መሪዎች ሩሲያም ሰላምን ችላ ብላ በዩክሬን ላይ ጥቃት አጠናክራ መቀጠሏ እንዲያም ሲል ከቅርብ ጊዜ ወዲህ የአካባቢውን ሀገራት አየር ክልል እየጣሰች መሆኗ ከስጋት ባለፈ ሰፊ ተቃውሞ ማቅረባቸው ይታወቃል። የዓለም ትኩረት ወደ ጋዛም የመሳቡን አጋጣሚ በመጠቀም ሩሲያም ሰፊ ጥቃት ዩክሬን ላይ እየፈጸመች ስለመሆኗ ዜሌንስኪ ደጋግመው ይከሳሉ። ባለፈው ሳምንት ብቻም ሩሲያ ከ3000 በላይ ድሮኖች፣ 92 ሚሳይሎችና ከ1000 የሚልቁ ቦምቦች ዩክሬን ላይ በመተኮስ ከፍተኛም የመሰረተ ልማት ውድመት ማድረሷ ይነገራል። የማዳጋስካር ፕሬዝዳንት የመፈንቅለ መንግሥት ሙከራ እንደማይታገሱ አስጠነቀቁ። በሀገሪቱ የቀጠለውን አመፅ ወታደሮችም መቀላቀላቸውን ተከትሎ ፕሬዝዳንት አንድሬ ራጆሊናም መፈንቅለ መንግሥት ለማካሄድ ሙከራ በሚያደርጉት ላይ የከፋ እርምጃ ለመውሰድ ዝተዋል። ሶስት ሳምንት ባስቆጠረው የወጣቶች አመፅ እስካሁን ከ20 በላይ ሰዎች ሲገደሉ በርካቶች መቁሰላቸው ይነገራል። በሀገሪቱ በተደጋጋሚ የውሃናው የኤሌክትሪክ መቋረጥን በመቃወም የተነሳውን አመፅ ለማብረድ ፕሬዝዳንቱ መንግስታቸውን ቢበትኑም ተባብሶ ራሳቸው ፕሬዝዳንቱ ስልጣን እንዲለቁ እስከ መጠየቅ ደርሷል። ዛሬ እሁድ በዋና ከተማም አንታናናሪቮ በሺዎች የሚቆጠሩ ሰልፈኞች አደባባይ ተሰብስበው የታዩ ሲሆን ወታደሮችም አመጹን እየተቀላቀሉ መሆናቸው ፕሬዝዳንቱን ክፉኛም አሳስቧል። 30 ሚሊዮን ህዝብ ያላት ማዳጋስካር ከዓለማችን ድሃ ሀገሮች አንዷ ስትሆን የሙስናና ደካማ መሠረተ ልማት ችግሮች ሕዝቡን በከፍተኛ ደረጃም ለምሬት መዳረጋቸው ይነገራል። የሊቢያ መንግስት ባለፉት ሁለት ሳምንታት ብቻ በሀገሪቱ ምዕራባዊ ባህር ዳርቻ የ61 ስደተኞች አስክሬን መገኘቱን አስታወቀ። በሊቢያ ጤና ሚኒስቴር ስር የሚተዳደረው የድንገተኛ ሕክምናና ድጋፍ ማዕከል አስክሬኖቹ የተገኙት በቱኒዚያ ድንበር አቅራቢያ ነው ብሏል። ሊቢያ ከአፍሪካና ከመካከለኛው ምስራቅ ወደ አውሮፓ በባህር ለማቋረጥ ለሚፈልጉ ህገወጥ ስደተኞች ቁልፍ መሸጋገሪያ መሆኗ ይነገራል። ዓለም አቀፉ የስደተኞች ድርጅት በአሁኑ ወቅት በሊቢያም ከ45 ሀገራት የመጡ 900,000 ስደተኞች እንደሚኖሩ ይገልጻል። ይህ አዋዜ ነው።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 እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 948 ላይ አለያም በ0998 948 ላይ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራት እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ አለምነህ ዋሴ ዜና